እናስጥልን ክቡራን ተመልካቾቻችንና እና አድማጮቻችን ዘውዱ መንግስቴ ነኝ፣ ከዚህ ሀገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላቸዋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ፤ ጀነራሉ ከሻቢያ ጋር ለመገናኘት የማንንም ፈቃድ አሻኝም አሉ፣ ፋኖ ታላላቅ ኦፕሬሽኖችን መፈጸሙን ቀጠለ፣ ፕሬዚዳንት መንግስቱም በቪዲዮ መልእክታቸውን አስተላለፉ። ግንቦት 20 በትግራይ ተከበረ። ሲኖዶሱ ምልዓተ ጉባኤውም ውሳኔውን አሳለፈ። አሜሪካ የተማሪ ቪዛ አገደች። እስራኤልም ከኢትዮጵያ በሽታ መጣብኝ ስትል ተናገረች። ብርጌድ ንሓመዱም ወታደራዊ ስልጠና መጀመሩ ታወቀ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው። የአማራን ትግል ለማደናቀፍ የተለያዩ ጥረቶች ቢደረጉም ይሁን እንጂ ፋኖ ትግሉን አጠናክሮ መቀጠሉ ተገለጸ። የአማራ ህዝብ ትግል ውሸት ካድሬዎችና ውሸታሞችን የሚጠላና የሚጸየፍ በእውነት ላይ የተመሰረተ ትግል በመሆኑ አሸናፊ ሊሆን ይችላለም ነው የተባለው። አትጠራጠሩ ብለዋል። ክደት ህዋትን ምን ያህል ከሰብአዊና ቁሳዊ ዋጋ አስከፍሎ አሁን ላይ ምዕራባያንና ምስራቅ ትግራይ ብሎ ከፋፍሎ ገና ለረጅም ጊዜ የሚቆይ ነቀርሳ ጥሎባቸው የሚኖር ነው ተብለዋል። ይህም የአማራን ህዝብ ክደት ጨምሮ ስለፈጸማቸው ስህተቶቹ ጭምር ሳይቀር ወድድ ምራዎቹ ብልጽግናም ህዋት ያሸነፍኩ መስሎት የአማራውን ህዝብ ክዶ እንደውም ጦርነቱን አውጆ ህልውናውን ለማጥፋት ሲሞክር የማይወጣበት ቅርቃር ውስጥ ገብቶ ጦር መሪዎችን ውጊያ ተሸንፎ አክቲቪስቶችና ጋዜጠኞችም ሲለማመጥ መስተዋሉ ነው እየታየው ተብሏል። በተደጋጋሚ ጊዜ አቶ ትይ ኦሮሞ ኃይሎች በኢትዮጵያ ጉዳይ ላይ ጠንክረው መስራት ሲገባቸው ክደት ፈጽመዋልም ተብሏል። በህዝብ ሰቆቃ፣ ስደት፣ ሞትና እንግልት ምክንያት የተጀመረው ህዝባዊ ትግል በመሆኑ ውሸትን፣ ካሃዲነትና አስመሳይነት በፍጹም ሊጠላ ይገባል ተብሏል። ከቲዲፍ ጋር በመርህ ጋር አጀንዳዎችና በዘላቂነት ለሆና በሆኑ ጉዳዮችን ለሚያስተባብሩና በጋራ ለመስራት ለሚጥሩ አጎቱ አክሱም ነው አባቴ ተንቢያይ ነው የተወሰደ ምናምን በሚባል የሚያጓጓ የጎዳና ጉርብትና የሚደረግ እንቅስቃሴን በፍጹም ልንቀበለው አንችልም ሲሉም ገልጸዋል። ፋኖ ትግሉን አጠናክሮ የሚቀጥል መሆኑ የተገለጸው እንደ በዛብህ በላቸው ገለጻ ከሆነ አሁንም ትግሉ የአማራ ህዝብን ወደፊት የሚያስቀጥለው እንጂ ወደኋላ የሚያሰገው አንድም ነገር እንደሌለም ተገልጿል። የአማራ ፋኖ ብሔራዊ ሀይል በጎጃም ቀጠና በአራት ሰዓታቶች ብቻ ባደረጋቸው ተላለቀ ውጊያዎች ድሎችን መጎ ዜናውን ፋኖ ነው የተገለጸው። በጎጃም አገው ምድር ሶስተኛ ክፍለ ጦኑ ቀኛዝማች ስሜነህ ደስታ እንጅባራ ብርጌድ ምርከታ ላይ ታላላቅ ጀብዶች መፈጸሙም ታውቋል። የጎጃም አጋው ምድር ክፍለ ጦር ጥምር ጦር ከምሽቱ አስራ አንድ ሰዓት እስከ አንድ ሰዓት ድረስ በፈጀ ውጊያ ነው ጠላትን ድባቅ የመታ ሲሆን ንስሮቹ በጠላት ላይ ከፍተኛ ኪሳራ ማድረሳቸውን ለማወቅ ችለናል። በዚሁ መሰረት በተለይም ጠላት ሙትና ቁስለኛ የተደረገ ሲሆን ለጠላት ሽፋን ለመስጠት ከኮሶበር የመጣን የጠላት ንስሮቹ በደፈጣ መምታታቸው ነው የታወቀው። ጀዌ መተከል አራተኛ ክፍለ ጦር ጎመራው ብርጌድ እና የነጋሽ አለቃ በሰሩት የደፈጣ ኦፕሬሽንም በጠላት ላይ ከፍተኛ

ታውቋል የጠላትን ኃይል ሬሽን በመጫን ከቦታ ቦታ ሲንቀሳቀስ በጃዊ እየተደረጉት ትንቅልቆች እጅግ ውጤታማ መሆናቸው ነው የተገለጸው በርካታ የአማራ ልጆችን እያስለጠነ በየቀኑ የሚያወጣው የአማራ ፋኖ አሁንም ትግሉን አጠናክሮ ወደፊት መቀጠሉም ታውቋል በማቻከል በላይ ዘለቀ ብርጌድ የሚገኙት ተወርዋሪ ፋኖ አባላቶች ጠላት ከሰፈረበት አማኑኤል ከተማ ዘለው በመግባትም ጠላት አይቀቱ ቀጥተው አራት የአድማ በተናና ከፍተኛ የሰው ኃይሎችን መማ ካቸው ታውቋል። በአጥንቱ በደሙ ከውድ ኢትዮጵያን ጋር ኢትዮጵያንን የመሰረተና ሉዓላዊነትን አስጠብቆ የኖረ ታላቁ የአማራ ህዝብ ለሚጨፈጭፍና በጅምላ ለሚቀብር ሂትለራዊ አገዛዝ በምንም ተአምር ወደኋላ አንልም ብለዋል ፋኖቹ። አሁንም ወደፊትም እንቀጥላለን ብለው ትግላቸውን እንደ ተባባሰ በወደፊት የሚመራ መሆኑንም ያሳወቁት እንደሚታወቀው የአብይ ሰራዊት ከሞጣ ከተማ ወደ ባህር ዳር በሚወስደው አስፓልት መንገድ ላይም ሆነ ኦፕሬሽን ሬሽን ማቀበል የማይታሰብ ከሆነበት አመታትን አስቆጥሯል። በተለያዩ ውጊያዎች የሚደረጉትን ተጋድሎ አጠናክሮ የቀጠለው የአማራ ኃይል አሁን በምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦርም ተጠናክሮ በቀጠለው ተጋድሎ የጠላትን ኃይል እቅድ በማፈራረስ ታላላቅ ጀብዶችን እየተጎናጸፈ ወደፊት መገዝገዙ ነው የተገለጸው። የምስራቅ አማራ ኮር ሁለት ካላኮርማ ክፍለ ጦር አጠናክሮ በቀጠሉት ተጋድሎ ነው። ጉባ ላፍቶ ወረዳ ከበቅሎ ማነቂያ እስከ 032 ቅርንጫፍ ጭራር አምባ ከማለዳ ጀምሮ ከነበረው ተጋድሎ በተጨማሪ ጠላትን በርካታ ምልምል ሰራዊቱን እየተመታበት በመሆኑ ተከታትሎ 12ኛ ክፍለ ጦርን አመሻሹን 11 ጀምሮ በመቀየር ውጤቱን ሊቀለበስ ቢሞክርም ካላኮርማ ክፍለ ጦር በአርበኛው ዘውዶ ዱርጌ እየተመራ ብርቱ ፍልሚያ በማካከል ጠላትን በርካታ ሙትና ቁስለኛ ማድረጉ ታውቋል። በቀጣይ መዳረሻችን ድልና ነፃነት የሆነው የአማራ ሕዝብ የሕልውና ተጋድሎ ተጠናክሮ ይቀጥላል ሲሉ ነው ፋኖቹ የገለጹት። ኢትዮጵያ በተለይም በአህያ ብዛት የዓለም አንደኛና አንድ አምስተኛ መያዟ ነው የተገለጸው። ኢትዮጵያ አህዮችን ለኢኮኖሚያዊ እንቅስቃሴ በዋናነት በማጓጓዣነትና ለንግድ እንቅስቃሴ በመጠቀም ከፍተኛ አስተዋጽኦ እያደረጉላት እንደሆነም ገልጧል። በተለይም እንደ አልጀዚራ ዘገባ ከሆነ በተለይም የከሁለት መቶ እስከ አራት መቶ ብር ገቢ የሚያስገኙት አህዮቹ በየቀኑ እንደሆነም ገልጧል። የተባበሩት መንግስታት የምግብና ፕሮግራም መረጃ እንዳመለከተ ከሆነ በዓለም ላይ አምሳ አንድ ነጥብ ሰባት ሚሊዮን በላይ አህዮች እንደሚኖሩ የሚገመት ሲሆን ኢትዮጵያ ከአስር ሚሊዮን በላይ አህዮችን እንዳሏትም ነው የተገለጠው። ትግራይ በትግራይ ክልል በተለይም በግንቦት 20 እንዳይከበር የታገደና የተከለከለ ቢሆንም መከበሩ ተገለጸ። ከህዝብ በዓላት የተሰረዘው ግንቦት 20ን በመቀሌ እየተከበረ ባለበት የሚመለከታቸው የህወሓት ሰዎችም ንግግር አድርገዋል። ማንም ሊያግደንና ሊከለክለን አይችልም። የግንቦት ሀያ በዓላችንን በታላቅ ሁኔታ ስናከብር እጅግ ታላቅ ደስታ ይሰማናል ሲሉ ነው የገለጹት። ህዋት ከዚህ በፊትም ባደረጋቸው በርካታ ድሎች ላይ በህዝቡና ከወገኑ ጋር በጋራና በቅንጅት ሆኖ ስራዎችን ሰርቷል ሲሉም ነው የገለጹት። በሚደረገው ዝግጅት ላይ ተገኝታቸው ይህንን በዓል በጋራ ላከበር ነው ሁሉ ታላቅ አክብሮታለን ሲሉ ነው የገለጹት። በሚደረጉት እንቅስቃሴዎች ሁሉ ህዝባችን ሰዎቻችን ሁልጊዜም ከጎናችን በመሆኑ ደስታችን ወሰን የለውም፣ ሲሉም ገልጸዋል። ለበርካታ ዓመታት ስራ ተዘንግቶ ለበርካታ ዓመታት ስራ ተዘንግቶ ሲከበር የነበረው የዛሬ ግንቦታ መደበኛ መንግስት የስራ ቀንም ሆኗል። ይሁን እንጂ ይህ የግንቦታ በዓል አሁንም እየተከበረ የሚገኘው በትግራይ ክልል እንጂ በሌሎቹ አካባቢዎች መታገዱና በዓሉም የማይከበር መሆኑም ለማወቅ ችለናል። ጄነራል ክንፈ ዳኘው ከሻቢያ ጋር ለመገናኘት የማንንም ሶስተኛ ወገን ፈቃድ አያስፈልገኝም ሲሉ ተናገሩም ለ አንድ መቶ አራት ነጥብ አራት ሬዲዮ ጣቢያ እንደገለጹት ከሆነ ማንም ቢሆን ከምነጋገራቸውና ከምወያያቸው ሰዎች ጋር በእኔ ጉዳይ የሚወስን ማንም የለም ሲሉ ነው የተናገሩት። በኢትዮጵያ ጉዳዮች ላይ ትልልቅ ስራዎችን በመስራት የሚታወቁት ጀነራሉ በእኔ ጉዳይ ላይ ማን ነው የሚወስነው ዚግባ እዛ ትግባ እያለ በሚል በሚያደርጓቸው እንቅስቃሴዎች ላይ የማንንም ጣልቅ ገብነት ፈቃድ እንደማይፈልጉም ተናግረዋል። ሲኖዶሱ በአደረጋቸው ጉባኤዎች ላይ ውሳኔውን አሳልፎ ተጠናቀቀ። ሲኖዶሱ ክደትን ማስተማርና የሲኖዶሱን ውሳኔን በመሻር አፈንግጠው የነበሩት አባላቱን የጠየቁትን ይቅርታ እንዲሁ ተቀብሏል። የቅዱስ ሲኖዶሱ ምልዓተ ጉባኤም ይቅርታ የተቀበለ ሲሆን በዚሁም መሰረት የቅዱስ ሲኖዶሱ ጽፈት ቤት በእርከበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ሲያጠናቀቅ የብዙ አባቶችን አስተምሮ በተመለከተ በቋሚ ሲኖዶ ውሳኔ መሰረት የሊቃውንት ጉባኤ በሶስተኛ ብፁዓን አባቶች ማለትም በብፁ አቡነ ፊልጶስ ሊቀ ጳጳስ በብፁ አቡነ ባርናባስ ሊቀ ጳጳስ በብፁ አቡነ ገብርኤል ጳጳስ ጳጳስ በተላለፉት ትምህርቶች ላይ ያቀረቡትን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ መመልከቱን በጥልቀት መመርመሩን ነው የገለጸው። በዚሁም መሰረት ባደረጋቸው ማጣራቶችና ክትትል አባቶቹም ይቅርታ በመጠየቃቸው ምክንያት አሁን ወደ ስራቸው እንዲገቡ ነው የተወሰነው። ምልዓተ ጉባኤው የሶስቱን አባቶች አስተያየትን አዳምጦም ውሳኔ ያሳለፈበት ጉዳይ ሆኗል። በሊቃውንቱ ጉባኤ የቀረበው እውነተኛ ቅድስት ቤተክርስቲያኖቱ አስተምህሮ የሚያምኑ እና የሚያስተምሩ በመሆኑ በመግለጽ ለተፈጠረውም ስህተትም ይቅርታ በመጠየቃቸው አሁን ቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውንም ተቀብሏቸዋል። ያስተላለፉት የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭት አገልግሎት ድርጅት ላይ ቀርቦ በቅዱስ ሲኖዶስ ፊት የሰጡትም የእምነት ክህደት ቃል አስተምሯቸው አርመውና አስተካክለው እንዲያስተላልፉም መመሪያ አስተላልፏል። ወደፊትም ብፁዓኑ ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳሸራረፍና ምንም ለትውልድ ለማስተላለፍ ጥንቃቄ እንዲደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥ ጉባኤው ውሳኔ አሳልፈዋል። ይህንን በማያደርጉትና ከዚህ በኋላ ለሚደረጉ ስህተቶች አሁንም ተጠያቂ የሚሆኑበት ጉዳይ እንዳለም ተናግረዋል። በኦሮሚያ ክልል ከፍተኛ የውሃ ችግር ካለባቸው አካባቢዎች በጣም በሻሸመኔ እንደሆነ ተናገረ። የውሃና ኤነርጂ ሚኒስትር በኢትዮጵያ ካሉ ከተሞች ውስጥ በንጹሐን መጠጥ ውሃ አቅርቦት በጣም ትልቅ ችግር ያለበት የሻሸመኔ ከተማ መሆኑን የገለጹት ሚኒስትሩ ዶክተር ሀብታሙ ይተፋ በሀገሪቱ ያለውን የውሃ ሽፋን በቀጣዎቹ ዓመታት መቶ በመቶ ለማደረስ ይቻላል ሲሉም ገልጸዋል። ዶክተር ሀብታሙ ይህን እንደገለጹት ከሆነ የህዝብ ተወካዮች ምክር ቤት በመደበኛ ስብሰባ ለፓርላማ ባቀረቧቸው ሀሳቦች ላይ ነው። በተለያዩ የኦሮሚያ ክልሎች አሁንም ችግሮቹ የተባባሱትና መፍትሄ የሌለበት እንቅስቃሴ እንዳለ እየታወቀ በተናጠል ሻሸመኔ ብቻ የሚባሉ ተገቢነት የለውም ሲሉም ገልጸዋል። ሀገሪቱ በአሁኑ ሰዓት አጣብቂኝ ችግር ውስጥ የገባችበት የመጠጥ ውሃ ብቻ አይደለም። በምግብ አቅርቦትም በጣም ከፍተኛ ችግር ያለባት እንደሆነ እየታወቀ በተናጠል የአንድን ከተማ ችግር ነጥሎ በማውጣት ሪፖርት ማድረግ ተገቢነት የሌለው እንደሆነም ተገልጿል። ይህ በሀገሪቱ ያለውን ችግር አሁንም ለመቅረፍ ጉዳይ የሚመለከተው አካል በጋራ መስራት እንደሚጠበቅበትም አሳውቀዋል። የኢድ አልታዳ በረሃ አረፋ በዓል አስራ አራተኛው አንድ ሺህ አራት መቶ አርባ ስድስተኛው የኢድ አልአራ ወይም አረፋ በዓል አርብ ግንቦታ 9217 እንደሚከበር ተገለጸ። በሳውዲ አረቢያ የዙልሃጂን ወር ጨረቃ ታይታለች በማለት ነው። ሮብ የተቀደሰው የዙልሃጂያ ወር መጀመሪያ ቀን ነው ተብሏል። የዒድ አልአድሃ አረፋ በዓል ከግንቦታ 9217 ጀምሮ በጁማ ዕለት ተከብሮ እንደሚውልም ነው የተገለጸው። በስልምና እምነት ተከታዮች ዘንድ ይህ በዓል ቀኑ በትክክል የተወሰነ መሆኑ ታውቆ በዓላቸውንም እንዲያከብሩ ተገልጿል። በተደጋጋሚ ጊዜያቶች በተለይም

መንግስቱ ኃይለ ማርያም ለመጀመሪያ ጊዜ በቪዲዮ መልእክቶቻቸውን ለኢትዮጵያ ህዝብ ነው ያስተላለፉት። በተለይም ሽልማት የተሰጣቸው በመሰረተ ትምህርት በሰሯቸው ስራዎች እውቅናን በማግኘታቸው እንደዚሁም ደግሞ በኢትዮጵያ ውስጥ ስላበረከቷቸው ነገሮች እውቅናን በመስጠት እንደዚሁም በሰማንያ ዓመታቸውን መዓለም ምክንያት በማድረግ ነው በስፍራው ተገኝተው ላደረጉላቸው አስተዋጽኦና ክብር ምስጋናቸውን የሰጡት ወዳጆቼ ጓዶቼ፣ ሁሉ አሁን በርካቶቹ በህይወት ባይኖሩም እናንተ እኔን ለመጠየቅ እዚህ መታችሁ ላደረጋችሁት ሁሉ ታላቅ አክብሮት አለኝ በሚል ለአጠቃላይ ለኢትዮጵያ ህዝብ ጭምር መልእክቶቻቸውን አስተላልፈዋል። ፕሬዚዳንት መንግስቱ ሀይለማርያም ከሃራሬ የአስር ሰዎች ህይወት ማለፉ ተገለጸ። በትላንትና ነው። ቱሉ ዲምቱ አደባባይ ጫት የጫነ መኪና ከባድ አደጋ ማድረሱን ምንጮቹ ገለጹ። አምስቱ ተሽከርካሪዎች ጋር በፈጠረው ግጭት የሶስት ሰዎች ህይወት ማለፉ ተገልጿል። ሞቾቹ የራይድ ሁለቱ የላዳ አሽከርካሪዎች እንደሆኑም ታውቋል። በተለይም አደጋው በደቡብ ጎንደር ዞን በደረሰ የትራፊክ አደጋ ነው የሰባት ሰዎች ህይወት ማለፉ ፖሊስ የሚያሳወቀው ችግሩ አደጋ ነው። በተደጋጋሚ ጊዜያቶች በአሽከርካሪዎች ችግር ምክንያት የሰው ልጆች ህይወት እየተቀ ከተቀጠፈ መቀጠሉ እጅግ አሳዛኝ አድርጎታል። በተለይም መኪናው ልዩ ቦታውን አምባራጌ ዘይት ፋብሪካ ተብሎ በሚጠራው አካባቢ ከቆመ ኤፋስ የጭነት መኪና ጋር ተጋጭቶ ነው መገልበጡን ፖሊስ ያሳወቀው። አደጋዎቹ በተደጋጋሚ ጊዜያቶች እየደረሱ ጉዳት ያደረሱት ከፍተኛውንም የዚህን የመኪና አደጋ ችግሮች የሚከሰቱት በአሽከርካሪዎች ምክንያት እንደሆነም ታውቋል። አሁን ወደ ውጭ ዜናዎቻችን እናመራለን። ቡርኪና ፋሶ የፈረንሳይ ወታደራዊዎችን ከሀገሯ ማስወጣቷን ተከትሎ ኒጀርም እርምጃ መውሰዱ አታወቀ። ኒጀር በነዳጅ ፕሮጀክት ላይ የሚሰሩ የቻይና ሰራተኞችን ሀገሪቱን ለቀው እንዲወጡ ነው ትዕዛዝ እያስተላለፈችው። ከዚህ ቀደም ምዕራብያኖች እንደፈለጉ እያደረጉ የሚጫወቱብን አሁን ሊቆም ይገባል ስትል ነው የገለጸችው። የምዕራብ አፍሪካው ሀገር በወታደራዊ መንግስት የምትመራው ኒጀር ነች። በተፈጥሮ ሀብቷ ላይ ከፍተኛ ቁጥር ቁጥጥር ለማድረግ የሀገሯን የውስጥ የስራ ዕድል ለመፍጠር በብድር በእርዳታ ስም ለዘመናት የሀገሪቱ ማዕድናት በገፍ ስትጠቀበት የኖረችው ቻይናና ና እንደ እርምጃ ወስጃ ስትል የገለጸችው ከአሁን በኋላ ማንም እየመጣ በሀገሪቱ ላይ እንደፈለገ ሊሆን አይገባም ስትል ነው የገለጸችው። የነዳጅ ሚኒስትር ሳቢህ ኡማር ለቻይና ናሽናል ፔትሮሊየም ኮርፖሬሽን እና የማጣሪያው ሶሪዛ በኒጀር ውስጥ ለአራት ዓመታት በላይ ሲሰሩ የቆዩትን የውጭ ሀገር ዜጎችን በአስቸኳይ እንድትወጡ ስትል ነው ትዕዛዝ እያስተላለፈቸው። ብርጌድ ንሓመዱ ወታደራዊ ስልጠና መጀመሩ ታወቀ። የኤርትራ የተቃዋሚ እንቅስቃሴ ብርጌድ ንሓመዱ ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ የተገለጠው እንቅስቃሴውን የሚጀምሩ ግለሰቦች በአዲስ አበባ ጽህፈት ቤት መክፈታቸው የተሰማው ከጥቂት ወራት በፊት እንደነበረ አይዘነጋም። በኢትዮጵያ መንግስት እንደሚደገፍ የሚነገርለት ይህ ቡድን ከየካቲት 2017 ጀምሮ በአዲስ አበባ የከፈተውን ቢሮ ለወታደራዊ ማዕከላዊ ጽፈት ቤት እና የመጠቀም እድል እንዳለው ነው በአሳለፈው ሚያዝያ ወር ገልጾ የነበረው። አሁን ተጨማሪ ስልጠናዎችን በመስጠት በተለይም በኤርትራ መንግስት ላይ ተጨማሪ ችግሮችን ለመፍጠር ወይም ደግሞ መፈቅለ መንግስትም ለማድረግ እና የመንግስቱን ለውጥ ለማድረግ ስራዎችን ለመስራት ማቀዱን አሳውቋል። ብርጌድ ንሓመዱ በቅርቡ ኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩ የገለጸ ሲሆን ቡድሩ ወታደራዊ ስልጠና የጀመረባቸውን ቦታዎች ሚስጥራዊ እንዲሆኑ ነው የተገለጸው። ይህንን ለማንም አንገልጽም ጉዳዮቹ ተጣርተው ውሳኔ እስከሚሰጡበት ብሏል። እስራኤል ወደ ኢየሩሳሌም ሲሄዱ ለጠፉት ኢትዮጵያን አይሁዶች መታሰቢያ በሄርዝ ተራራ በተካሄደው መንግስታዊ መታሰቢያ ስነ ስርዓት ተከበረላቸው። በተለይም ከኢትዮጵያ የመጣውን አስቸጋሪ ጉዞ ዘመናቸውን ያጡ ቤተሰቦቻቸው ናቸው። ጀግኖች የመከላከያ ሰራዊት አባላት በተገኙበት በደማቅ ሁኔታ የተከበረላቸው ይህንን ለተደረገልን ሁሉ እናመሰግናለን ሲሉም ገልጠዋል። በእስራኤል መንግስት ስም የኢትዮጵያ አይሁዶች ቅርስ ማዕከል እዚህ በሄርዘን ተራራ ላይ መቋቋሙ ተያውቋል። ይህ በእንዲህ እንዳለም በተጨማሪም የእስራኤል ሚኒስትር ከኢትዮጵያ የመጣ ኮሌራ አገኘው ስትልም ገልጣለች። የእስራኤል ጠቅላይ ሚኒስትር ባወጣው መግለጫ ነው ከረጅም ዓመታት በኋላ ለመጀመሪያ ጊዜ በሀገሪቱ ውስጥ የኮሌራ በሽታ መገኘቱን ያሳወቀው። ሚኒስትሩ እንዳለው ከሆነ ይህ በሽታ የተገኘው ሶስት ሰዎች ላይ ነው። ሁለቱ ወደ ኢትዮጵያ የጉድጓድ ውሃ በመጠጣቸው በበሽታው እንደያዛቸው እና ሶስተኛው ደግሞ ከዚያ የመጣ ውሃ በመጠጣቱ ለበሽታው መዳረጉን ነው መግለጹን ዘ ታይምስ ኦፍ እስራኤል ጋዜጣ የዘገበው። ኮሌራ ድርቀትን ማስመለስን የሚያስከትል በሽታ እንደሆነ የጠቀሰው ዘገባው ለሰውነት ፈሳሽ ማለቅና ለሞትም እንደሚዳረግ አስረድቷል። ይህ በሽታ ከኢትዮጵያ ነው የመጣው ሲል ነው ያሳወቀውም። አሜሪካ የትራምፕ አስተዳደር አዲስ የተማሪ ቪዛ ቀጠሮችን እግድ ጣለ። ፕሬዝዳንት ዶናልድ ትራምፕ አስተዳደር ነው የአሜሪካን ኤምባሲዎችን ለዓለም አቀፍ ተማሪዎች አዲስ የተማሪ ቪዛ ቀጠሮ መስጠት እንዲያቆም ትዕዛዝ እያስተላለፈው ከዚህ በኋላ ማንም ወደ አሜሪካ ግዛት መጥቶ የሚማርባቸው ጉዳዮች ላይ እግድ እጥያለሁ ሲል አሳውቋል። በአሜሪካ ለመመሪያ የሚያመለክቱ ሰዎች የማህበራዊ ሚዲያዎች መረጃ በጥልቀት ለመፈተሽ በማሰብ አስተዳደሩ መመሪያ ማስተላለፉ ነው የገለጠው ይህ በመመሪያው ሀገሪቱ መንግስት በዓለም አቀፍ ተማሪዎች ላይ ከወሰዳቸው በርካታ እርምጃዎች አንዱ ሲሆን እነዚህም እርምጃዎች የተማሪን ቪዛ መሰረዝ እና የውጭ ተማሪዎችን እንደ ሃርቨርድ ባሉ ዩኒቨርሲቲዎች እንዳይመዘግቡ መከልከሉም የሚዘነጋ አይደለም። ከዚህ በኋላ ጥንቃቄ ባለው መልኩ ነው ስራዎቻችንን የምንሰራው ሲል የአሜሪካ መንግስት አሳውቋል። ክቡራን መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ፣ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ።